ቅድስት ቤተ ክርስቲያን ከትንሣኤ በፊት ያለውን ሳምንት ሰሙን ሕማማት ወይም የሕማማት ሳምንት በማለት ዘክረዋለች። ሕማማት የሚለው ቃል ሐመ፣ ታመመ ከሚል ግስ የወጣ ሲሆን የጌታችንና የመድኃኒታችን የኢየሱስ ክርስቶስ ሕማምና ሞት የሚዘከርበት ሳምንት ነው። በሌላ በኩልም ይህ ሳምንት ከአዳም እስከ ጌታችን መድኃኒታችን ኢየሱስ ክርስቶስ የነበሩ ነብሳት በሲኦል የቆዩበት የአምስት ሺህ አምስት መቶ የመከራ፣ የፍዳ፣ የኩነኔ ዘመን መታሰቢያ ስለሆነ የሕማማት ሳምንት የሚለውን ስያሜ አግኝቷል። እንደዚሁም ይህ ሳምንት ቅዱስ ሳምንት ይባላል፣ ከሌሎች ሳምንታቶች ሁሉ የተለየና የከበረ ነውና። ምክንያቱም በዚህ ሳምንት በእያንዳንዱ ዕለት ስለ ፍጹም ፍቅር የተከፈለ የመስዋዕትነት ስራ ስለተሰራበት የሰው ልጆች ድህነት ስለተፈጸመበት መድኃኔ ዓለም ስለእኛ ቤዛ ሆኖ ለመስቀል ሞት ታዛዥ ሆኖ ነፍሱን ስለካሰልን ቅዱስ ሳምንት ተብሏል። በተጨማሪም የመጨረሻ ሳምንት ተብሎ ይጠራል። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም በመዋዕለ ስጋዌው ለፈጸመው የቤዛነትና የአርአያነት ተግባራት ፍጻሜ በመሆኑ ነው። በዚህ ልዩ በሆነ ሳምንት ካህናትና ምእመናን በነግህ፣ በሰልስት፣ በቀትር፣ በተስዓትና በሰርክ ወደ ቅድስት ቤተ ክርስቲያን በመጓዝ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ሕማማተ መስቀል የሚያዘክረውን ምዕራፍ ከቅዱሳት መጻሕፍት በማንበብ በመጸለይ ሕማሙና ሞቱን ያዘክራሉ። ቅዱስ ያሬድ በመጨረሻው ሳምንት በየዕለቱ በጌታችን መድኃኒታችን ኢየሱስ ክርስቶስ ላይ የተፈጸመውን ነገር መስቀል በተመለከተ ያዘጋጀውን መዝሙር ይዘምራሉ። አብዝተውም ስግደትን ይሰግዳሉ በሰሙን ሕማማት ብዙ አዝማደ መባልዕት አዘውትረን የምንመገባቸው ምግቦች አይበሉም። ይልቁንስ በመራብ በመጠማት በመስገድ በመጸለይ በመጾም በየሰዓቱ የጌታችን የአምላካችን የኢየሱስ ክርስቶስን መከራውን ሕማሙን ግርፋቱን ድካሙን በማሰብ ይዋላል እንጂ በዚህ ሳምንት እስከ ምሽቱ አንድ ሰዓት እንድንጾም ይኸውም ቆሎ ዳቦ ውሃና ጨው ብቻ እንድታዘዙ በገብረ ሕማማት ላይ ተጽፎ ይገኛል። ሰሙነ ሕማማት ከሌሎች የአብይ ጾም ሳምንታት ልዩ የሚያደርገው ስርዓት አለ። በኦርቶዶክስ ተዋሕዶ አብያተ ክርስቲያናት ስርዓትና ደንብ መሰረት በሰሙነ ሕማማት ከጸሎተ ሐሙስ በስተቀር ቅዳሴ አይቀደስም፣ ስብሐተ ነግህ አይደረስም፣ ጸሎተ ፍታት አይጸለይም፣ ጸሎተ አስተስሪዮም አይደረግም። እንዲሁም ጥምቀተ ክርስትና አይፈጸምም። ከላይ የተዘረዘሩት የቤተ ክርስቲያናችን ስርዓቶች አስቀድሞ በእለተ ሆሳዕና ይከናወናሉ። በተጨማሪም ማንኛውም ክብረ በዓል በዚህ ሳምንት ውስጥ ቢውል ከትንሣኤ በኋላ እንዲከበር ይተላለፋል። ይህ ብያኔ በኦርቶዶክስ ተዋሕዶ አብያተ ክርስቲያናት ዘንድ የጸና ኦርቶዶክሳዊ ስርዓት ነው። ሕማምና ሞት የማይገባው ጌታችን መድኃኒታችን ኢየሱስ ክርስቶስ የእኛን ሕማምና ሞት ለራሱ በማድረግ በዚህ ሳምንት ለእኛ ቤዛ ሆኗል። ደዌያችንን ተቀበለ፣ ሕማማችንም ተሸከመ፣ ከአመፀኞች ጋር ተቆጠረ፣ እሱ ግን ግፍን አላደረገም ተንኮልም በአፉ አልተገኘበትም ተብሎ እንደተጻፈ ምእመናን፣ ክርስቶስ የተቀበለው የእኛን ሕማም መሆንን በማዘከር በሰሙነ ሕማማት ከማንኛውም የሥጋ ሥራ መታቀብ፣ ዋዛ ፈዛዛ ባለመነጋገር፣ በሐዘን ልብልና ልናከብረው ይገባል። ብድራትን የማያስቀረው አምላክም መተላለፋችንና በደላችንን በመደምሰስ የመንግስት ወራሽ ያደርገናል። ሰሙነ ሕማማት እስከ አራተኛው ምዕተ ዓመት ድረስ ከጾም ተለይቶ ለብቻው ይከበር ነበር። በኋላ ግን በባይረ ሐሳብ ቀመር መሰረት ጾሙም ሕማማቱም ትንሣኤውም ተያይዞ እንዲከበሩ ተደረገ። ምዕራባውያን ከአርባ ጾም ውስጥ የመጨረሻውን ሳምንት ሰሙነ ሕማማት ያደርጉታል። የምሥራቃውያን ወይም ኦሪየንታል ኦርቶዶክስ ተዋህዶ ቤተ ክርስቲያናት ግን አርባውን ጾም ጨርሰን ከኒቆዲሞስ በኋላ ያለውን ተከታዩን አንድ ሳምንት ሰሙነ ሕማማት አድርገን እናከብረዋለን። ከእነዚህም የሕማማት ሳምንት ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ በሦስቱ ዕለታት ማለትም በሰኞ፣ በማክሰኞ እና በረቡዕ ያከናወናቸው የድህነት ስራዎች የሚከተሉት ናቸው። ሰኞ፣ መርገመ በለስ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ ወደዚህ ዓለም ሲመላለስ በሆሳዕና ማግስት ጌታችን ከቢታንያ ወደ ኢየሩሳሌም ሲገባ ሁለት ነገሮችን አድርጓል። አንደኛ ከቅጠል በስተቀር ፍሬ ያልተገኘባትን ዕጸ በለስ ረግሟል። ሁለተኛ ወደ ቤተ መቅደስ ገብቶ የሚሸጡትና የሚለውጡትን አስወጥቷል። በቅዱስ ማቴዎስ አገላለጥ በማግስቱ ተራበ የሚለውን ቃል እንመለከታለን። ነቢዩ ኢሳያስ እግዚአብሔር ለዘላለም አይራብም፣ አይጠማም፣ አይደክምም ይላል። በቅዱስ ወንጌልም በመጀመሪያ ቃል ነበር ያ ቃል ቀዳማዊ እንደሆነ ቃል በእግዚአብሔር ዘንድ እንደነበር ያም ቃል እግዚአብሔር ነው ብሎ ተጽፏል። ጌታችን በመዋዕለ ትምህርቱ ሲያስተምር የእኔስ መብል የላከኝን የአባቴን ፈቃድ አደርግ ዘንድ ስራውንም እፈጽም ዘንድ ነው ሲል ተናግሯል። ነብዩም እግዚአብሔር እንደማይራብ ተናግሯል። ታዲያ ጌታችን ለምን ተራበ? ሰማያውያን መላእክትን እንዳይራቡ አድርጎ የፈጠረ እስራኤልን ገበሬ በማያርስበት ዘር በሌለበት ዝናብ በማይጥልበት በምድረ በዳ የመገበ ድኅረ ስጋዌ በአምስት እንጀራ እና በሁለት ዓሳ ከአምስት ሺህ የሚበልጡ ሰዎችን የመገበ ተራበ ተብሎ ሲነገር እጅግ ይደንቃል። በእርግጥ ፍጹም አምላክ ፍጹም ሰው በመሆኑ አልተራበም አንልም። የጌታችን ረሃብ እንዴት ያለበትና የአንዲት የበለስ ዘለላ ረሃብ አይደለም። ረሃቡ የበለስ ፍሬ ሳይሆን የሃይማኖትና የመልካም ስነ ምግባርን ፍሬ የሻ መሆኑን ለማጠየቅ ነው። ጌታችን የፈለገውን ባለማግኘቱ ጉባኤ አይሁድን ረግሟል። በአይሁድ ጉባኤ የነገሰውን ኃጢአት በበለስ አንጻር መርገሙን ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ በአንጻረ በለስ ረገማት ለኃጢአት በበለስ አንጻር ኃጢአትን ረገማት ብሏል። እስራኤልም በአንድ ወገን የተጠበቀባቸውን ፍሬ ባለማፍራታቸው ተረግመዋል። ሊቁ ቅዱስ ዮሐንስ አፈወርቅ እስራኤል ከፍቅር ይልቅ እርግማን እንዳገኛቸው አህዛብ ደግሞ የቃሉን ትምህርት ሰምተው የእጁን ተአምራት አይተው ያመኑበትን የእግዚአብሔር የጸጋ ልጁ ለመሆን መብቃታቸውን ሲመሰክር እንዲህ ብሏል። አህዛብ በእግዚአብሔር ቸርነት አበባ ሰበሰቡ፣ በአይሁድ ዘንድ ግን እሾሁ ተረፈ። ይኸውም የሃይማኖት ጉድለት ነው ብሎ ተርጉሞታል። እሾህ የእርግማን ምሳሌ ነው። አበባ የእግዚአብሔር ጸጋ ልጅነት ምሳሌ ነው። ዛሬ የእግዚአብሔር ቤተሰቦች ጌታችን ወደ መቅደስ ሕይወታችን ቢመጣ ምን ያገኝ ይሆን? ፍሬ ወይስ ቅጠል? የእግዚአብሔር ቃል ግን ለንስሐ የሚገባ ፍሬ አድርጉ ይልናል። ስለዚህ እግዚአብሔር ከእኛ የሚፈልገውን የመንፈስ ቅዱስ ፍሬ እናፍራ። ቀጣይ ሕይወታችንን በአምላካዊ ስልጣኑ የቃኛ አምላክ በመጣ ጊዜ የእምነት ፍሬ አፍርተን ከእግዚአብሔር ዘንድ ዘላለማዊ ፍቅርን ለማትረፍ እንትጋ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።